ሰላም አለይኩም ወራህመቱላሂ ወበረካቱ። ተናፋቂ የሆናችሁ ቤተሰቦች ሰዎች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ነጥራዴታ ይልችሁ ላይ ይጠብቃችሁ። ሀገራችን ሰላም ህዝባችን ሰላም አለ ያድርግልን ሁሌም በመልካም ነገር ሰበብ ምክንያት የምንሆናል ላይ አድርገን በመጥፎ ነገር ሰበብ ምክንያት ከመሆና ላይ ጠብቅን የሚላቸውን ይሻ ነኝ። እንግዲህ ውሎቼ ላረፋ ሰው እንግዲህ ቤተሰቡ ጋር ለመሄድ ውላ ጭኖ ምን ብሎ ተመትቶ ነበረ። እንደምታዩት ግን በመንገድ ቆመዋል። በጣም እንትን ብለዋል። መንገዱ ተዘጋግተዋል። ምን እንደሆነ ሰው የሚያውቀው ነገር የለም ማለት ነው። ብቻ ግን ያችሁት ከዚህ ላይ ድረስ ሲቃ በቃ ሰኞ በኩል እስከ ታች ድረስ ማለት ነው። በጣም ተዘጋግተዋል። እንግዲህ ሁሉም ከጫነው ከተያዘው ልጅ በያዝ አለ ብዙ ነገር ወላ አላ ሁሉም በሰላም ያስገባው ያለውን እንግዲህ ጓዙን ጭኑ ቤተሰቡ ጋር ለመሄድ ህዝቡ እየተነሳ እየጓጓ እንደዚህ ተጉላላላቸዋለሁኝ። በጣም የሚያሳዝነው እና በሰላም ለሀገራችን ያብቃን ሁላችንም ዩት ህይወት ውስጥ እንግዲህ አላቅም ግጭት ይኑር ምን ይኑር ግን አልታወቀም፣ እላችኋለሁኝ። ነገር ግን ዞሮ ዞሮ በዋናው መሽቶም ቢሆን እንኳን በሰላም ለመግባት ያብቃን ነው። እንግዲህ ቤተሰቡ ለማስደሰት የወጣ በሙሉ አላህ በሰላም ያስገባው፣ እላችኋለሁኝ። እጅግ በጣም ነው የሚያሳዝነው፣ ግን ደስም ይላል። የሆነ ደስ የሚል ድባብ አለው ምናምን ነገር፣ ምክንያቱም ሰው በቃ ለመሄድ ያለው ጉጉት የመሄድ ያለው ተነሳሽነት ቤተሰቦቹን ለማስደሰት ባለው አቅሙ ማለት ነው እና ደስ ይላል ላቸዋለሁ ሀያት ምንት ያለሽ አሁን ይሄ መንገዱ እንደዚህ መዘጋጋቱ ምናምን ራሽ ጋደ ምርት እንግዲህ አስቀያለች እንግዲህ እኛም ደግሞ በቃ አንድ ላይ ቤተሰብ ሁላችንም አንድ ላይ እየገባን ነበረ ያው ርቦኛል፣ አሁን ምንት ያለሽ እያለች ነው አንቺ ያንቺ ቪዲዮ ነው። ልራሴ ርቦኛል እያለች ነው ማለት ነው። ነገራችን ላይ ይሄ የቆም ነው እንግዲህ ትንሽ አዋሽ እንዳለፍን ነው። በጣም እንትን ነው፣ ብዙ ምግብ ምናምን የሌለበት ቦታ ነው ማለት ነው። ሰው ዝም ብሎ እንደዚህ በእግሩ ይሄዳል ማለት ነው። ለምንድነው በእግሩ የሚሄደው? እንትን ነው የታች የተዘገየው ምን እንዳለ ለማየት ምናምን ነገር። ፀሃይ ነው፣ በጣም ደግሞ ሀይለኛ ፀሃይ ነው። በቃ ወርዶ ሰው አይቶ ገና ወደዚህ እየተመለሰ ነው። ሞራሉ በጣም ደስ ይላል። ዋላሂ <سؤال> ሰው ሱብሃነ አላህ ለአመት ባል ክፍለ ሀገር ሽር ብትን ብሎ ነው እየገባ ያለው እና በጣም አስደስተካለላችሁ። በቃ ምን ትላላችሁ? በዚህ መልኩ እንግዲህ አገር ቤት ግማሹ ወደዚህ ሁለሽንቱም ይሄዳል። ጫካ ጫካ ምንም አረ ምንም የለም እኮ ወላሂ። እንግዲህ እና እንደምታዩት ነው። የእኛ መኪና ይሄ ነው ማለት ነው። እቃችን ላይ ተጭነዋል፣ ከነ እቃችን ተጉላልተናል ማለት ነው። አለኩላ አልሐምዱልላ መጨረሻውን በሰላም ያስገባል። ሰላም ምን ቤት ነኝ እባክሽ? ሰላም አንቺ፣ ሰላም ሰላም ነው። ማህሮ ያዘነብኛል ነው ያለች፣ ነው ያዘነብኛል። እርሜ አሁን በሄድ እንደዚህ ይሆናል ነው ያለች። ወይ ነው ሷመትልሽ አንዱ ጫማው ነው ከቻለና እንደዚህ ነው እላችኋለሁ ማንኛውም እንግዲህ ለሁሉም ቤተሰቦቹ ጋር ለመሄድ አቅዶ የወጣ በሙሉ አላህ በሰላም ያስገባው። እንደዚህ ተጉላልቶ ያው እዚሁ እንግዲህ ኦሬዲ ምናምን ሰዓት ያለፈ ነው፣ ስድስት ሰዓት እየሆነ ነው። በጣም ከባድ ነው። ገና ችግሩ ምን እንደሆነ አልታወቀም። ለምን ጠዋት ለሌት የተነሱትም መኪናዎች ገና እንዳሉ ነው፣ መንገዱ እታች ድረስ ማለት ነው። አላህ እስቱር ላችኋለሁኝ። እስቲ በሰላም ግቡ በሉን ሁላችሁ?